ኃጢአት እንደ ባሪያ ሰዎችን ይገዛል። እንደ ጌታ በሰዎች ላይ የሚሰለጥና ኃጢአት ሰዎችን የመቆጣጠር አቅምና ኃይል አለው። ከዚህ በኋላ እኔ ዝሙት አልፈጽምም፣ በወሩ ዝሙት መፈጸም ይጀምራል። በቃ እኔ ከዚህ በኋላ ጽድቅ የሌለባቸውን ልዩ ልዩ ፊልሞች አላይም፣ በቃ እኔ ከዚህ በኋላ ፖርኖግራፊ ካየሁኝ በቃ እርም ነው ምናምን ይላሉ፣ ማየት ይጀምራሉ። እኔ ከዚህ በኋላ በቃ መዋሸት እንደዚህ አላቆምም ይላል፣ ያደርጉታል። ለምን ለምን ያለን እንደሆነ ተግባርን ነው ሰው ለመለወጥ የሚሞክረው። ውስጥ ግን ፋብሪካው አለ። ፋብሪካውን ካል ዘጋኸው ምርት ማምረቱን እንዴት ያቆማል? ግንዱን ካልቆረጥከው ፍሬ ማፍራቱን እንዴት ያቆማል? በስጋችን ምንም ያህል መከራ ብንቀበልና ምንም ያህል ዋጋ ብንከፍል ስጋን የተሻለ ማድረግ አይቻልም። ለዚህ ነው ስጋን ማሻሻል፣ ማደስ፣ ወይም መለወጥ ወይም ማረም ወይም ማድረግ አይቻልም መፍትሄው ምንድን ነው ካላችሁኝ ሥጋን መፍትሄው መስቀል ብቻ ነው መግደል በክርስቶስ ኢየሱስ የዘላለም ህይወትና የዘላለም ተስፋ የቀረላችሁ የተወደዳችሁ ክርስቲያኖች ወንድሞችና እህቶቼ እይታየ ኢየሱስ የኢየሱስ ጸጋና ሰላም ይብዛላችሁ ዛሬ እንድንካፈል በልቤ ውስጥ ያለው በኃጢአትና በተግባር ኃጢአት መካከል ልዩነት እንዳለ ታውቃላችሁ ወይ? በጣም በርካታ ሰዎች በተግባር ኃጢአትና በዋናው ኃጢአት መካከል ልዩነት እንዳለ አይገነዘቡም። ነገር ግን የመጽሐፍ መጽሐፍ ቅዱስን ተጠንቅቆ የሚያነብና የህያው እግዚአብሔርን ቃል መመሪያ የሚከታተል ሰው በኃጢአትና በተግባር ኃጢአት መካከል ልዩነት እንዳለ ማወቅ አለበት ወይም ያውቃል። የሁለቱን ቃላት ልዩነት ለማወቅ ከተፈለገ የዮሐንስ ወንጌል ምዕራፍ ስምንት ቁጥር 34 ላይ ያለውን ቃል በመነሻነት መያዝ እንችላለን። ኢየሱስ እንደዚህ አለ፣ ኢየሱስን መለሰ እንዲህ ሲል እውነት እውነት እላቸዋለሁ፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ብበሉ ኃጢአት የሚያደርግ የኃጢአት ባሪያ ነው አለ ኢየሱስ። ስለዚህ ኃጢአት የሚያደርገው ሰው ኃጢአት የሚያደርገው መጀመሪያ የኃጢአት ምን ስለሆነ ነው፣ ባሪያ ስለሆነ ነው። ኃጢአትን የሚያደርገው ኃጢአት እንደ ባሪያ ሰዎችን ይገዛል፣ እንደ ጌታ በሰዎች ላይ የሚሰለጥናል። ኃጢአት ሰዎችን የመቆጣጠር አቅምና ኃይል አለው። ስለዚህ ሐዋርያው ጳውሎስ እንደውም በሮሜ መልእክት ምዕራፍ ስድስት ላይ ኃጢአት እንደሚገዛ ይናገርና ሮሜ ምዕራፍ ሰባት ላይ ሄዶ የሚፈልገውን እንዳያደርግ የማይፈልገውን እንዲያደርግ ይሄ የሚወዛገብ አይነት ማንነት ያለበትን ገጸ ባህሪ ይነግረናል አይደል የምፈልገውን አላደርግም አልፈልገውን ያናደርጋለሁ አሁን እንደዛ የማደርግ ከሆነ እኔ አይደለሁም በእኔ የሚኖር የኃጢአት ኃይል ነው ይላል ሮሜ ምዕራፍ ሰባት ላይ ለዚህ ለሞት ከተሰጠ ሰውነትስ ማን ያድነኛል ብሎ ሮሮ ያቀርባል ስለዚህ ሮሜ ምዕራፍ ሰባት ላይ ያለው የኃጢአት ኃይል ነው። በእኔ ውስጥ የሚኖር ሌላ ህጋ ያለው የሚለው እርሱ ኃጢአት ነው። ዋነኛው ኃጢአት የሰው ልጅ የኃጢአት መኖሪያ ነው። ልብ በሉ፣ የሰው ልጅ በተፈጥሮ የኃጢአት መኖሪያ ነው። ይሄ አባባል ምናልባት ብዙዎችን ሊያስደነግጣቸው ይችላል። ምን እያልክ ነው ኤርሚያስ ልትሉ ትችላላችሁ። እንዴት የሰው ልጅ የኃጢአት መኖሪያ ነው ትለናል? ቃሉ ግን የሚለው እንደዛ ነው። አንደኛ ዮሐንስ ምዕራፍ አንድ ቁጥር ቁጥር ስምንት ላይ ብንመለከተው የእግዚአብሔር ቃል እንደዚህ ይለናል። ምን ይለናል? አንደኛ ዮሐንስ ራፍ አንድ ቁጥር ስምንት ኃጢአት የለብንም ብንል ራሳችንን እናስታለን። አያችሁ፣ የለብኝም ቢል ሰው የለብኝም ቢል ራሱን ያስታል፣ እውነት በእርሱ ውስጥ የለም። ስለዚህ ይሄ ኃጢአት በሰዎች ውስጥ መኖሪያ ነው፣ መኖሪያውን አድርጓል። ስለዚህ ሰው ኃጢአት ስላለበት ነው የተግባር ኃጢአት የሚሰራው። ኃጢአት ስላለበት ምን ያደርጋል? ተግባር ያደርጋል። ይሰርቃል፣ ያመነዝራል፣ ይዋሻል፣ ይገድላል፣ ያስገድላል፣ ያታልላል፣ ያጭበረብራል፣ አድማ ይቀሰቅሳል፣ ሌላም ሌላም ነገር ያደርጋል። ስለዚህ ተግባሩ የመጣው ዋናው ውስጡ ስላለ ነው። ዋናው ውስጡ ስላለ ነው። ለምን ካልን ግንዱ ፍሬውን ማብቀሉ የማይቀር ነው። ፋብሪካው ማምረቱ የማይቀር ነው። ስለዚህ ሰው በዋናነት የዚህ ኃጢአት ማንነት ተጠቂ ነው። ለመሆኑ እንዴት ነው የኃጢአት ማደሪያ ልንሆን የቻል ነው ተብሎ ሊጠየቅ ይችላል። ልብ በሉ እግዚአብሔር ሲፈጥረን የኃጢአት መኖሪያ እንድንሆን አድርጎ አልፈጠረንም። እግዚአብሔር ዘፍጥረት ምራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የሚለው ወይም ያለው የእግዚአብሔር መልክ ደግሞ ቅድስና ነው። የእግዚአብሔር መልኩ ፍቅር ነው። የእግዚአብሔር መልኩ ምሕረት ነው። የእግዚአብሔር መልኩ ንጽህና ነው። ኢኖሰንት የሆነ ማንነት ነው ያለን እንዲኖረን የተፈጠር ነው። ስለዚህ በእግዚአብሔር መልክ ተፈጥረን ይህንን እንድናባዛ ነበር የተፈጠር ነው። ብዙ ተባዙ፣ ምድርን ምሏት። ይሄ የሚባዛው መዋለድ ብቻ ማለት አይደለም። የእግዚአብሔር መልክ እንዲባዛ ነው እግዚአብሔር የፈለገው በምድር ላይ ንጹህ የሆነ ከራሱ ከእግዚአብሔር ጋር ህብረት የሚያደርግ ንጹህ የሆነ ኃጢአትና ነውር ውድቀት የሌለበት ማንነት እንዲኖር ነበር እግዚአብሔር የፈጠረው። ይሁን እንጂ ግን ሰው በዚያ ማንነት ለመኖር አልቻለም። ዘፍጥረት ምዕራፍ ሶስት ላይ ኃጢአት ወደ ዓለም ገባ፣ በኃጢአት ምክንያት ሞት። ስለዚህ ዘፍጥረት ምዕራፍ አምስት ምን ይለናል? በእግዚአብሔር መልክ የተፈጠረው አዳም በራሱ መልክ ሰዎችን ሲወልድ እንመለከታለን። ቁጥር ሶስት ላይ እንደዚህ ይላል፣ አዳምም ሁለት መቶ ሰላሳ ዓመት ኖረ ልጅንም በምሳሌው እንደ መልኩ ወለደ ይለናል። በምሳሌው ማለት እግዚአብሔር በራሱ ምሳሌ ነበር የፈጠረው። የእግዚአብሔር ምሳሌ ጽድቅ፣ ቅድስና፣ ንጽህና እንደዚህ የመሳሰሉት እንደሆኑ አይተናል። የአዳም ምሳሌ ደግሞ የወደቀ ባህሪ ነው፣ አሮጌው ሰው ስለዚህ በእሱ መልክና ምሳሌ ልጆችን ወለደ። ከዚያን ጊዜ ጀምሮ ይሄ ኃጢአት መኖሪያው አደረገው፣ የሰውን ልጅ መኖሪያው አደረገው። በእግዚአብሔር ቃል ጥናታችን ውስጥ ወይም በቅዱስ ቃሉ ጥናቱ ውስጥ ይሄ ኃጢአት በተለያዩ ስሞች ተጠቅሷል። ለምሳሌ ሥጋ ተብሏል፣ የሥጋ ፈቃድ ተብሏል፣ አሮጌው ሰው፣ የወደቀው ማንነት፣ የወደቀው ሰው ተብሏል። ብዙ እንደዚህ አይነት ስሞች ተጠርቷል። ለምሳሌ ሮሜ ምዕራፍ ስምንት ቁጥር አምስትን እንደ ማስረጃ ላንሳ። ይሄ የወደቀው ማንነት ይሄ ኃጢአት ምን ተብሎ እንደተጠራ በሰው ውስጥ ያለው ሮሜ ምዕራፍ ስምንት ቁጥር አምስት እንደዚህ ለና እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። እንደ ስጋ ፈቃድ የሚኖሩ ናቸው፣ የስጋን ነገር የሚያስቡት። ስለ ስጋ ማሰብ አያችሁ። ስጋ ተብሏል ኃጢአት ነው እሱ። በብዙ ማስረጃዎች መመልከት ትችላላችሁ። ይሄ የወደቀ ማንነት አሮጌው ሰው ስራዎች አሉ። ስራው ራሱ ምንድን ነው የሚባለው? የስጋ ስራ ነው የሚባለው። አያችሁ የስጋ ስራ። ስጋ አለ፣ ኃጢአት አለ፣ የኃጢአት ስራ አለ፣ ወይም የተግባር ኃጢአት አለ። ለምሳሌ ገላትያ ምዕራፍ አምስት ላይ የስጋ ስራ የተገለጠ ነው ብሎ ስራዎቹን ይዘረዝራል። እነዚህ ምውት የሆኑ የሰው ማንነት ሰው የሚሰራቸው የሚገልጣቸው ማንነቶች ናቸው። ገላትያ ምራፍ አምስት እንደዚህ ለናል ቅዱስ ቃሉ፣ የስጋ ስራ የተገለጠ ነው። ቁጥር 19 እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋርት፣ ክርክር፣ ጥል፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ መቀኝነት፣ መግደል፣ ስካር፣ ዘፋኝነት እንደዚህ ሁሉ ይላል። ይሄ የስጋ ስራ ነው። አያችሁ የፋብሪካ ውጤት ነው ፣ ስራው የምርቱ ነው፣ የግንዱ ፍሬ ነው። ይሄ ፍሬ የግንዱ ፍሬ ነው። ዋናው ግንድ ሌላ ነው። ስለዚህ ኃጢአትና የተግባር ኃጢአት ሁለቱ ይለያያል ምለው ለዚህ ነው። ይህም ብቻ አይደለም ከስጋ የሚወጣው በሙሉ የተበላሸና የማይጠቅም ርካሽና የማይረባ ነገር ነው። ዳዊት ምን ይላል? በአመፃ ተጸነስኩ እናቴ በኃጢአት ወለደችኝ፣ አለ። ስለዚህ ዳዊት በአመፃ ተጸንሶ በኃጢአት የተወለደ ነው። ስለዚህ ኃጢአተኛ ማንነት አለው፣ ኃጢአት ውስጡ ነው ያለው። ይህንኑ ኢዮብ እንዲህ ይለዋል በኢዮብ መጽሐፍ ምዕራፍ 25 ላይ ሹላሃማዊውም በልዳዶስ እንዲህ በማለት ይናገራል 25 ቁጥር 4 ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደስ ንጹሕ ይሆን ዘንድ እንዴት ይችላል? ይላል። ንጹሕ አይደለም። ምክንያቱም ንጹሕ ያልሆነው ለምንድን ነው? ሰርቶ እኮ አይደለም ውስጡ አለ ነገር፣ ይሄው ኃጢአት የሚባለው ነገር ውስጡ አለ። ተግባር ከመስራቱ በፊት ንጹሕ ይሆን ዘንድ አይችልም። ሲጀመር ውስጡ አለ፣ ያ ኃጢያተኝነት ወይም ያ ኃጢያት ባህሪ። ስለዚህ ስጋን የፈለገ ያህል ብንደቁሰው ልናስተካከሉ አንችልም። አንዳንድ ሰዎች አንዳንድ ሰዎች ስጋን ለማስተካከል ይደክማሉ። በጾም ለማረቅ ይፈልጋሉ፣ በስግደት ለማረቅ ይፈልጋሉ እና ግን ጾማቸው ሁልጊዜ ሰዓት ማየት ነው። ሰዓት አሁን ለአብዛኛዎቹ ሰዎች የጾም ወቅት ነው አይደለም? ይሄ እና ሰዓት ያያሉ ዘጠኝ ሰዓት ሆነ፣ ስድስት ሰዓት ሆነ። ስጋን ምግብ ብትከለክለው እጆቻችን ጉጠት እስኪያወጡ ድረስ ብንሰግድ በስጋችን ምንም ያህል መከራ ብንቀበልና ምንም ያህል ዋጋ ብንከፍል ስጋን የተሻለ ማድረግ አይቻልም። ለዚህ ነው ስጋን ማሻሻል፣ ማደስ ወይም መለወጥ ወይም ማረም ወይም ማረቅ አይቻልም። መፍትሄው ምንድን ነው ካላችሁኝ፣ ስጋን መፍትሄው መስቀል ብቻ ነው፣ መግደል የኃጢአት ተግባርን ለመለወጥ ከመሞከር በላይ ስቃይ ነው። የኃጢአት ተግባርን ሰዎች እኮ የኃጢአት ተግባርን ለመተው ይፈልጋሉ። ብዙ ሰዎች ለምሳሌ በቃ ከዚህ በኋላ እኔ አልጠጣም ይላሉ። በወሩ መጠጣት ይጀምራሉ። ከዚህ በኋላ እኔ ዝሙት አልፈጽምም። በወሩ ዝሙት መፈጸም ይጀምራሉ። በቃ እኔ ከዚህ በኋላ ጽድቅ የሌለባቸውን ልዩ ልዩ ፊልሞች አላይም። በቃ እኔ ከዚህ በኋላ ፖርኖግራፊ ካየሁኝ በቃ እርም ነው ምናምን ይላሉ። ማየት ይጀምራሉ እኔ ከዚህ በኋላ በቃ መዋሸት እንደዚህ አላቆምም፣ ይላል። ያደርጉታል። ለምን ለምን ያለን እንደሆነ ተግባርን ነው ሰው ለመለወጥ የሚሞክረው። ውስጥ ግን ፋብሪካው አለ። ፋብሪካውን ካልዘጋኸው ምርት ማምረቱን እንዴት ያቆማል? ግንዱን ካልቆረጥከው ፍሬ ማፍራቱን እንዴት ያቆማል? ስለዚህ ግንዱን ምን ላድርገው፣ የኃጢአትን ኃይል ምን ላደርገው ካልክ መፍትሔው ስቀለው ነው። መጽሐፍ የሚለው ስቀለው፣ ስሰቅለው ነው ለመጾም ትሞክራለህ፣ እየጾምክ ነው ግን ሰዓት ማየት ነው እንጂ ቀጥታ ከጌታ ጋር ነፍሳችን አትገናኝ፣ ቀጥታ እሱ ህልውናው ባለበት በዚያ ክብር ውስጥ መስመጥ አንችልም። መስቀል ነው መፍትሄው ወገኖቼ፣ ብቸኛው መፍትሄው መስቀልና መግደል ነው። ቀደም ብለን ተመልክተናል እኮ ሰው ኃጢአት በውስጡ አለ። ምን ይሁን ታዲያ? በእግዚአብሔር መልክ የተፈጠረው ሰው አያችሁ፣ በአንዱ ሰው አለመታዘዝ ምክንያት ሞት ወደ ዓለም ገብቷል። ሁሉ ተሳስተዋል። የእግዚአብሔር ክብር ምን ብሏቸዋል? ጎድሏቸዋል። እግዚአብሔርን የሚፈልግ አንድ ስ እንኳ የለም። ምን እንዲሆን ነው የተፈለገው? ኢየሱስ ክርስቶስ መጥቷል። ልብ በሉ፣ አንዳንድ ሰዎች የኃጢአትን ባህሪ ለመቆጣጠር ይሞክራሉ። ኃጢአት ግን ያለው ውስጥ ነው። ኢየሱስ ታስታውሳላችሁ፣ የማቴዎስ ወንጌል ምዕራፍ አስራ አምስት እና በተለይ 15 ቁጥር 11 ና የሉቅ ማንዶ የማርቆስ ወንጌል ምዕራፍ 7 ላይ ቁጥር 14 አንድ ነገር ይናገራል። ጌታ ኢየሱስ የማርቆስ ወንጌል ምዕራፍ ሰባት ከቁጥር 17 ጀምሮ ላንብበው። ከህዝቡ ዘንድ ወደ ቤት ከገባ በኋላ ደቀ መዛሙርቱ ምሳሌውን ጠየቁት። እርሱም እንሆ እናንተ ደግሞ እንደዚህ የማታስተውሉ ናችሁን? ከውጭ ወደ ሰው የሚገባ ሊያረግ ሰው ምንም እንዳይችል አትመለከቱምን? ወደ ሆድ ገብቶ ወደ እዳሪ ይወጣል እንጂ ወደ ልብ አይገባምና መብል ሁሉ እያጠራላቸው፣ እርሱም አለ፣ ከሰው የሚወጣው ሰውን የሚያረክሰው ያ ነው። ከሰው ልብ የሚወጣ ክፉ ሀሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቅኝነት ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ነው። ክፉ ሁሉ ከውስጥ ይወጣል፣ ሰውንም ያረክሰዋል ይላል። ከውስጥ ወጥቶ እንደ ሰውን ያረክሰዋል። ከውስጥ ነው የሚው አለ። ከኛ ጋር ይሄ ነው ኃጢአተኛ ባህሪ፣ ማንነት ሰው ውስጥ አለ። ሰው የኃጢአት መኖሪያው ሲጀምር። ስለዚህ ምንድን ነው ታድራገ ማድረግ አለብን ከተባለ፣ ይህንን ማንነት መስቀል ነው ያለብን። እንዴት ከተባለ በክርስቶስ ኢየሱስ በማመን። ስለዚህ ከጸሎትህ በፊት፣ ከጾምህ በፊት፣ ከስግደትህ በፊት፣ ተራራ ከመውጣት፣ አቀበት ከመውረድ በፊት፣ ልዩ ልዩ ሃይማኖታዊ ተግባራትን ከመፈጸም በፊት፣ ደሃ ደግሶ ከማብላት፣ ደሃ ደግሶ ከማብላት እንደ ማአት በጎ የሚመስሉ ተግባራትን ከማድረግ በፊት የሚቀድመው ምንድነው ካልከኝ፣ የሚቀድመው በክርስቶስ ኢየሱስ ማመን ነው። መጽሐፍ የሚለውን ላስታውሳችሁ። ሮሜ ምዕራፍ 6 ቁጥር 6 ላይ ሮሜ ምዕራፍ 6 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ አለ። ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። የሞተስ ከኃጢአቱ ጸድቋል። አየ የሞተ ከኃጢአቱ ጸድቋል። አሮጌው ሰዋችን የሚለው በእኛ ውስጥ የሚኖረውን ያንን አዳማዊ ማንነት ያንን የኃጢአት ዝንባሌ ያለው አሮጌውን ሰው ማለት ነው። ባህሪ ነው ኃጢአት። ያንን ማንነት ስቀለው ነው የሚለው አያችሁ። ያንን የሰቀለው ሰው ከኃጢአቱ ጸድቋል ነው የሚለን። እንቀጥል ንባብ። ነገር ግን አለ ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በህይወት እንኖራለን እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትምን ወደፊት እንዳይገዛው እናውቃለንና፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞተዋል፣ በህይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁና እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ህያዋን እንደሆናችሁ ራሳችሁን ቁጠሩ ይላል ክብር ለጌታ ይሁን ስለዚህ ለኃጢአት መሞት ማለት ኢየሱስ ክርስቶስ ለኃጢአታችን እንደሞተ ራሳችንን ከእሱ መስቀል ጋር መቁጠር ማለት ነው በጣም ግልጽ በሆነ መንገድ ገላትያ ምዕራፍ ሁለት ላይ ሐዋርያው ጳውሎስ ያብራራዋል ምን ማለት ነው ማመን ማለት ጳውሎስ እንደዚህ ይላል ማነው ገላትያ ምዕራፍ ሁለት ቁጥር ሀያ ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ተሰቅያለሁ ማለት በክርስቶስ ኢየሱስ ማመን ማለት ስለ ኃጢአታችን እንደተሰቀልን ማመን ነው። ለምን? ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 21 ላይ እኛ በእርስ ሆነን የእግዚአብሔር ጽድቅ እንንሆን ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት ያደረገው ይላል አይደል። ስለዚህ መስቀል ላይ ልውውጥ ተደርጓል። እንዴት? የእኛ ኃጢአት ለኢየሱስ፣ የኢየሱስ ጽድቅ ለእኛ ተሰጥቷል። ስለዚህ የእግዚአብሔር ጽድቅ አለኝ እንድንል በክርስቶስ ኢየሱስ ነው የምናምነው መስቀል ላይ በተሰቀለው ጌታ። ስለዚህ ስጋን ጹም ብሎ ዘጠኝ ሰዓትና ስምንት ሰዓት ሰባት ሰዓትና ስድስት ሰዓት ከመገደብ ይልቅ በክርስቶስ ኢየሱስ ማመን ነው የዘላለም ሕይወት ያለው። ወንድሜ እህቴ፣ ድንገርሽ። ስለዚህ የኃጢአት ተግባርን ከመቆጣጠር በፊት ምንድን ነው የሚያስፈልገን ካለን የኃጢአት ባህሪን መጀመሪያ መስቀል ነው የሚጠበቅብን፣ የሚሆነው ይሄ ነው። በኢየሱስ ስታምን አዲስ ፍጥረት ነው የምትሆነው። አንድ ነገር ላስታውስ፣ ሁለተኛ ቆሮንቶስ ብርሃፍ አምስት ላይ ሁለተኛ ቆሮንቶስ ምዕራፍ አምስትም እንደሚል ታውቃላችሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል ነው የሚለው። ስለዚህ አዲስ መሆን ትፈልጋለህ? ስም በህይወት መዝገብ መጽሐፍ እንዲጻፍ፣ እግዚአብሔር ልጄ ብሎ እንዲጠራ ተግባርህን ማስተካከል የምትፈልግ ከሆነ መጀመሪያ በክርስቶስ ኢየሱስ እመንና ኃጢአትህን ስቀለው። አዳም አሮጌውን ማንነት ስቀለው፣ እሱ ይሙት አዲሱን ሰው በመልበስ በክርስቶስ ኢየሱስ በመሆን እዛ አንደኛ ቆሮንቶስ ምራፍ 15 ላይ ልባት ፊተኛው አዳምና ኋለኛው አዳም ይለዋል። የፊተኛው አዳም ከመሬት መሬታዊ ነው፣ ሁለተኛው አዳም ግን ከሰማይ ሰማያዊ ነው። ያኛው ሞት ነው የሚሰጥ አይደል? ሁለተኛው አዳም ግን ከመንፈስ የዘላለም ህይወትን ይሰጣል ተብሏል። የዘላለም ህይወት ያለው ሰው ለመሆን ማመን ነው መጀመሪያ። ልክ ነህ፣ ጾማለት ጸልያለት ደክማለት ግን በነጋታው ተመልሰን እዛው ተመልሰን እዛው ነ እዛው ከመሆንና ከመሽከርከር ከሽክርክሪት ህይወት ለመዳ ማመን ነው። ከዛ በኋላ ተግባራቶቻችን እየተስተካከሉ ይመጣል። ማንነት ሳይሞት ተግባርን ለማስተካከል መሞከር ማለት ዝም ብሎ ድካም ነው፣ ከንቱ ድካም ነው። ተግባርን ከማስተካከል አይጀምርም ክርስትና መጀመሪያ ምናምን ተግባርን ለማስተካከል ከመሞከር በፊት መጀመሪያ ይሄ አሮጌው ማንነት መውጣት አለበት። ልብ በሉ፣ ባልታጠበ ሰውነት እኮ ነጭ ልብስ ብንደርብ ምንድን ነው የሚሆነው? ሸሚዛችን ወዲያውኑ፣ ኧረ እንዴ፣ ያትምበት ይል እንዴ፣ ቆሻሻ እንዴ። ንጹሕ ለመልበስ መጀመሪያ ኮ መታጠብ አለ። ስለዚህ መታጠብ፣ መቀደስ፣ መንጻት ይቀድማል። ከዚያ በክርስቶስ ሆኖ ለመኖር ይሄ ቲቶ ላይ የተጻፈው አያችሁ ኃጢአተኝነትንና ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋን ለመጠበቅ ጸጋ ያስተምረናል ይላል አደል የቲቶ ምዕራፍ 2 ቁጥር 12 ላይ ስለዚህ በዛ በዛ ጸጋ እየተማሩ መንፈሳዊ ፍሬ ለማፍራት ግንዱ መለወጥ አለበት ኢየሱስ የህይወት ግንድ እኔ ነኝ አለ በእኔ ብትኖሩ ታፈራላችሁ ብሎናል ዮሐንስ 15 ላይ ስለዚህ ግንድ ነው ከግንዱ ጋር መጣበቅ ነው ያችሁ ፍሬ ለማፍራት ከኃጢአት ግንድ ተለይተን ከአሮጌው ግንድ ተለይተን እዛ ኢየሱስ ላይ ስንጣበቅ መንፈሳዊ ፍሬ እያፈራን መንፈሳዊ ፍሬ እያፈራን ከቀን ወደ ቀን ከቀን ወደ ቀን ከቀን ወደ ቀን እየተለወጠ ህይወት እግዚአብሔርን የሚያስደስት የብርሃን የጨው ህይወት መኖር እንጀምራለን በዚህ ምድር ላይ ስለዚህ የተወደዳችሁ ወገኖች ሆይ ኃጢአትና የተግባር ኃጢአት ይለያያል የተግባር ኃጢአትን ለማቆም ብዙ ሰው ይፈልጋል ከዚህ በኋላ በቃ እርም ነው ከሴት ጋር እንትን ብል እርም ነው፣ ከዚህ በኋላ በዋሽ ብሰርቅ ይላል። ግን ተመልሶ ይገባል። ኃጢአት ኃይል አለው። ወገኑ፣ ኃጢአት ኃይል አለው። እንደ ግራቪቲ ግን ይስብሃል፣ ይደፋሃል፣ ይጥልሃል። ትማረራለህ። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብለህ ትጮኻለህ። ይሁን እንጂ ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም የሚል የመንፈስ ቅዱስ አዋጅ ከፊት ለፊት ይጠብቅሃል። ወገኔ እና ወገኖቼ የጌታ የኢየሱስ ጸጋና ሰላም ለእናንተ ይሁን ለሞት ከተሰጠ ሰውነት መዳን የምትፈልግ ከሆነ በክርስቶስ ኢየሱስ እመን መጀመሪያ። ያን ጊዜ ብትጾም እግዚአብሔር ይቀበልሃል። ብትጸልይ እግዚአብሔር ይሰማሃል። ብትቀርብ እግዚአብሔር ወደ አንተ ይቀርባል። በሚያስፈልግ ሁሉ ጊዜ የሚረዳን ጸጋ ብትጠይቅ የጸጋ ዙፋን ለአንተ ቅርብ ነው። አባትነት የሚሰየምበት ዙፋን ለአንተ ቅርብ ነው። ስለዚህ ዝም ብሎ ከመደጋገምና ከሽክርክሪት ህይወት የሚያድነን ይህ ነው። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። እንደተጠቀማችሁ ተስፋ አድርጋለሁ። ይህንን ለሌሎች በማስተላለፍ መልእክቱን ሼር እንድታደርጉ አደራላለሁ። የጌታ ጸጋ የጌታ ምሕረት በነገር ሁሉ ይብዛላችሁ። ተከናወኑ።